በጣም ውሃ የተቸገርንበት ሁለት ዓመታችን ነው። ከዚያ በፊት እናገኝ ነበረ ቢያንስ ከዚህ ምንትን ብሎ ከዚያኛው ብዙውን ጊዜ ይከፈትልናል በሰዓት አንዴ፣ አስራ ሁለት ሰዓት ብተጅም ታገኛለሽ፣ እንደገና ምሽትም ብተጅ ታገኛለሽ። ያለሁበት አካባቢ ኮንዶሚኒየም ነው የሚባለው። ኮንዶሚኒየም ደግሞ ሲኖር ያለ ውሃ ኮንዶሚኒየምና ውሃ ፍጹም መለያየት የለባቸው መስመሩ ራሱ እና እዚያ ስኖር ራሱ በወረ አንዴ ወይ ሁለቴ ነው የሚመጣው፣ አይመጣም፣ ያም በወረፋ ነው። ይህ ጥያቄ አሁንም እንደቀጠለ ነው። ከባለፉት ሁለት ዓመታት ወዲህ የእንጅባራ ከተማ ነዋሪዎች የንጹህ መጠጥ አቅርቦት ችግር የዕለት ኑሯቸውን ፈታኝ እንዳደረገባቸው ይናገራሉ። ይህም ለተለያዩ ችግሮች እያጋለጣቸው መሆኑን ነው የገለጹት። አሁን አሁን በሁለት ሳምንት አንድ ጊዜ በወረፋ ውሃ የሚያገኙ መሆናቸውን የጠቆሙት ነዋሪዎቹ ውሃ በጀሪካን እየገዙ እንደሚጠቀሙም ነው የተናገሩት። አንድ ካሬታ ለማስመጣት አስር ጀሪካን ባስመጣ መቶ ብር ወይም መቶ ሀምሳ ብር ነው የሚጠይቁኝ እና በጣም እየተቸገርን ነው በዚህ ላይ እኛ መፍትሄ ቢፈለግልን ስለ ውሃ ጉዳይ ጥሩ ይመስለኛል። በካሬታ በምን የሚያመጡ እነሱን ልጆች ነው። በ15 ብር አንድ ጀሪካን ውሃ እየገዛን ምንጠቀሙ ያለን እና ከወንዝ ከሚያልፍ ወንዝ ከሚቀዳ ወንዝ ላይ ሱታና የሚባል ወንዝ ነው እየቀዳን እናስመጣለን። የእንጅባራ ከተማ ውሃና ፈሳሽ አገልግሎት ጽህፈት ቤት ዋና ስራ አስኪያጅ የሆኑት ዘላለም ዘውዱ ከተማው በፍጥነት እያደገ ከመምጣቱ ጋር ተያይዞ የፍላጎት መጨመር እንዲሁም የኃይል እጥረት ለችግሩ መንስኤ መሆኑን ገልጸው ችግሩን ለመፍታት ጥረት እየተደረገ መሆኑን ገልጸዋል። የእንጅባራ ከተማ የመጠጥ ውሃ አቅርቦት ችግር በጣም የቆየ ችግር ነው። በጣም ሰፊ ችግር ነው ያለ አቅርቦት ችግር ለመቅረፍ ያው የተለያዩ ጥናቶች ተጠንተዋል። ከተጠኑ ጥናቶች እንግዲህ በሁለት ፌዝ የሚጠናቀቁ የመጀመሪያው ፌዝ ሁለት ጥልቅ ጉድጓዶች፣ አንድ ማጠራቀሚያ ጋን ለመስራት 2012 ዓ ም ጀምሮ የተጀመራለ በከተማው አስተዳደር የበጀት ድጋፍ በክልሉ የበጀት ድጋፍ እንዲሁም በማህበረሰቡ ተሳትፎ የሚሰራ በበጀት ጥረት ምክንያት እስካሁን አልተጠናቀቀም። አሁን በቅርብም ከፌዴራልም ከክልል መንግስትም በርካታ ድጋፎች ተደርገዋል። አሁን ይህንንም ለመስራት ያው ጥረት እየተደረገ ነው። ይህ ሲሆንም የከተማውን የውሃ ሽፋን ችግር ሙሉ ለሙሉ ይቀርፋል ባይባልም አሁን ያለውን ሽፋን ያሻሽላል ነው ያሉት። ካለን ውሃ ላይ ወደ ሰባ ፐርሰንቱን ይጨምራል አሁን ካለን ያም ሆኖ ያን ያክል ችግሩን በከፍተኛ ሁኔታ የእንጅባራን ይፈታል ሳይሆን ግን አሁን ያለንን ውሃ ከሰባ ፐርሰንት በላይ ይጨምራል። የበፊት 42 ሊትር ፐር ሰከንድ ነው አሁን ያለን አሁን ደግሞ የሚገነባው ሰላሳ አራት ነጥብ አምስት ሊትር ፐር ሰከንድ የሚሰጥ ነው። ስለዚህ ወደ 70 ፐርሰንት በላይ አሁን ያለውን ማሻሻል የሚችል ነው። የእንጅባራ ከተማ ተቀዳሚ ምክትል ከንቲባ የእኔ አለማዋሴ በበኩላቸው በዚህ ዓመት የከተማውን የንጹህ መጠጡ አቅርቦት ለማሻሻል ጥረቶች እየተደረጉ ነው ብለዋል። አሁን ላለው ህዝብ ውሃን ተደራሽ ለማድረግ እጅግ አስቸጋሪ እየሆነ የመጣበት ሁኔታ ነው ያለ። ይህም ለበርካታ ዓመታት የእንጅባራ ከተማ ጥያቄ ሆኖ እየቀጠለ ያለበት ሁኔታ ነው ያለ። ይህን መነሻ በማድረግ እንግዲህ በ2012 ዓ ም የቸውሳ ጥልቅ ጉድጓድ ቁፋሮ ተጀምሯል። ይህንን በበጀት እጥረት ምክንያት እስካሁን ድረስ ተግባራዊ አልተደረገም። በዚህ ዓመት ግን በ2017 ዓ ም የክልሉ ውሃና ኢነርጂ እንዲሁም የከተማ አስተዳደሩና ህዝቡ የተወሰነ በመተባበር በተለይ የክልሉ ውሃና ኤነርጂ በመተባበር ይህንን ከቸውሳ ሀና ያለውን የውሃ ፕሮጀክት ተግባራዊ ለማድረግ ርብርብ እያደረግን ያለንበት ሁኔታ ነው ያለ። በዚህ ስራ ያጋጠመውን የበጀት እጥረት ለመፍታትም ህብረተሰቡን በማሳተፍ እየተሰራ ነው ያሉ ሲሆን የሚመለከተው ሁሉም ድጋፍ እንዲያደርግ ጥሪ አቅርበዋል። የእንጅባራ ከተማ የውሃ አቅርቦት ከ40 በመቶ በታች እንደሆነ መረጃዎች ያሳያሉ።